አዶናይ ቦዲ ጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነገራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት፣ ላይክ ኦነስትሊ፣ የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። ኤንድ አንዳንድ ሰው መረዳትም አይፈልግም። ዩ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምንደሆን አላውቅም። ለምንድ ነው የወንድማቸው ውድቀት የምትፈልጉት አንዳንዶቻችሁ? ላይክ ምን አድርጌ ነው ገባቸው አለ። ምንም አላረኩኝም። እውነት ለመናገር ምንም ለምንድ ነው ኤኒዌይስ ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጸር ነው መነጸራችሁ እንግዲህ ላወልቅላችሁ አልችልም ይኸው ሁሉም ሰው የራሱ መነጸር አለው እነዚህ ቦዲ ጋርዶች ለምን እንደሚያስፈልጉኝ ልንገራችሁ አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም ሰው የቀን በቀን ውሌ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ ኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ ኤንድ ቱኤፍ ቱኤፍ ሪል እስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን ሆነ እንትን ቪዲዮ ለቃችሁ ነበር አዶናይ የፈለከው ምረጥ ያላችሁኝ ማለት ነው እሱ ምንድነው ያደረገኝ፣ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች፣ በጣም በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። ሰው አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ዩ ኖ ኢንጆይ ማድረግ ይፈልጋለሁ። ኤንድ አይ ሚን በጣም ደስተኛ ነኝ፣ ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ። ሲደብረኝ አይታችሁ አታውቁም። በርግጠኝነት ገባችሁ አይደለ? ላይቭ ገብታችሁ ቼክ አድርጉ። አይ ዋዝ ሃፒ አይ ዋዝ ቬሪ ሃፒ። ግን እኔ ደግሞ እንደ እንደናንተ መዝናናት ፈልጋለሁ፣ መጫወት ፈልጋለሁ፣ ገባችሁ፣ መሮጥ ፈልጋለሁ ምናምን አንድ ምን ምን ያደርገዋል ይሄ መሰላችሁ። እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮዊኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው። እኔ ግን ጋይስ የሚወዱኝ ሰዎች አሉ፣ የሚወዳቸው ሰዎች አሉ። በጣም ብዙ ማለት ነው እነዚህ ሰዎች ሳያስቡት እኔ ምን እያደረኩኝ እንደሆነ ሳያስቡት ማለት ነው። እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ፣ ወደ አዶና ይመጣሉ። እኔም በፍቅር ነው ማስተናግዳቸው ነው። ሶስት ሰው፣ አራት ሰው፣ አምስት ሰው፣ አስር ሰው ማስተናገድ እችላለሁ። ግን ላይክ በሺዎች የሚገኙበት ቦታ መሀል ላይ ሆኜ ብቻዬን ላይክ እንትን ማለት አልችልም። ገባቸው አሁን ያለሁበት ደረጃ ነው እንግዲህ ይሄ። ምንም ማድረግ አልችልም፣ ጋይ ዲና ማድረግ አልችልም፣ መካድ አልችልም። ያለሁበት እውነታ ነው ይሄ እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው። እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረ ስላሴ የታላቁ ሩጫ አዘጋጅ ማለት ነው፣ ለምን እነሱ ሴኩሪቲ ሳይዙ ለምን አንተ ያዝክ ነው ነገሩ። እንደገና ከሌላ ሰው ጋር ውድድር ውስጥ እያስገቡኝ ነው ሰው። እኔ እኮ መወዳደር አልፈልግም አውጡኝ እያልኳቸው አትሰሙኝም። እኔ መወዳደር አልፈልግም ተው። አይ ዶንት ኬር ግን ኤኒዌይስ የክቡር ኃይለ ገብረ ስላሴ ጋርድ ሊኖራቸውም ላይኖራቸውም ይችላል። ግን እነዛ ሯጮች ወይም አትሌቶች ከፊት ነበሩ። ሌላ ነገር በጣም ፈጣኖች ናቸው የሚያዙ፣ ገባቸዋ። ከፊት ግን እነሱ ቀድመው ነው የጀመሩት። እኔ መሀል ነበርኩኝ። እና ለሴፍቲም አይ ቲንክ ይህ ማድረግ አለብኝ። እንደ አንድ ወጣት እንደ አንድ ስማርት የሆነ ሰው አስቤ ኳልኩሌት አድርጌ ኦኬ፣ በስነስርዓት ቪዲዮ ቀርጬ ለህዝብ ማስተላለፍ አለብኝ አንድ ነገር። ስራዬን መስራት አለብኝ ሁለተኛ ነገር ደግሞ መዝናናት አለብኝ ሶስተኛ ነገር ደግሞ እምወዳቸውና የሚወዱኝ ሰዎች ህዝብ ሰላም ማለት አለብኝ መቀራረብ አለብኝ። ኦፍኮርስ ኮርስ ግን ደግሞ በአንድ ሲሆን ምን ሆናለሁ እኔ አቅሙ አጣለው ማለት ነው። ገባቸው አይደለ? አቅሙ ካጣው ደግሞ አይታወቅም። ጀስት እየተጠነቀቅኩኝ ነው። ይህ ነው እናቴ ያለችኝ፣ እሱ ነው አባቴ ያለኝ፣ እሱ ነው አብዛኛው የሚወዱኝ ሰዎች ያሉኝም እሱ ነው። ምንም ችግር የለውም ብዬ አስባለሁ። እና ከዚህ የምትማሩት ምንድነው መሰላቸው? አንደኛ እንከናችሁ ለማውጣት የሚጠብቁ ማአት ሰዎች አሉ። ይህ ነው እናንተ ደግሞ እናንተ ሰዎች አታሰሩኝም ባይዘው ልንገራችሁ፣ በምንም ተአምር ማለት ነው። ሁለተኛ ነገር ደግሞ ጫማ አታላካኩኝ። ጫማ ተለካካ፣ በዚህ ያረገ ተወዳደረ፣ ያ ሳይዝ፣ አንተ እንደዚህ ሆንክ፣ በዚህ ወጣ፣ በዚህ ገባ፣ ደግሞ ተራ ቲክቶከር ላይ አውጡኝ። ከዛ ሁሉ ነገር እኔ አዶናይ ነኝ። ኦኬ፣ ቲክቶከር ነኝ ስም ስጡኝ። ከፈለጋችሁ ዩቲዩበር፣ ዩቲዩበር ነኝ ስም ስጡኝ። የፈለጋችሁ ስም ማውጣት ትችላላችሁ። ግን ጋይስ፣ እኔ እያደረኩት ያለሁት የሚጠቅመኝ ነገር ነውና ልብ ብላችሁ ብታስተውሉ